ነገሮችን ስለሸሸሻቸው መልስ አይሆኑም። ሸሽቼ የተቀመጥኩባቸው ጊዜቶች ነበሩ። እረ ሰው በፍጹም በፍጹም ብዬ ማለት ነው። አብረሻቸው የበላሻቸው አብረሻቸው የጠጣሻቸው ሰዎች የሆነ ነገር አድርገው ሲሄዱ ትደነግጫለሽ እና ያልተሰራ ማንነት ካለሽ አሁን መልሰሽ የምታገኛቸው ሰዎች እነዛን አይነት ሰዎች ይሆናልና፣ ስለስሜት ስለ ስሜት ብልህነት እያስተማርሹ ቤት ገብቶ የሚቆጣ አባት ካለው ቤት ገብቶ እንደዚህ አይጠየቅም የምትል እናት ካለች መልሶ ይፈርሳል። ልጅ መውለድ ስለቻልሽ ብቻ ልጅ አትወልጂም። ልጅ ከልብም ይወለዳል ከስጋም ይወለዳል፣ አይደለ? አለማደጋችን ነው እላለሁ እኔ። የኛ የወላጅ አለማደግ እንጂ ልጅሽን ልትጎጂ ብለሽ አስበሽ አይደለም። አልሰራሽበትም። ሸፍነሹ መተሽ ይሆናል ወይ ደግሞ ጊዜም ሰተሹ ላይሆን ይችላል። አሁን ጊዜው ደረሰ እና ወይ ያልፋል ወደ ልጅሽ ወይ አንቺ ጋ ይቆማል። ይሄ ነገር ነው እውነት። አሁን ፈልገዋሉ ያልሻት እናት አለች አለ ፈልገዋሉ የሚለው አባት ይኖራል። እሱን ለመስራት ዝግጁ ነው። ይሄ ነው ጥያቄው።